እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። በአዲስ አበባና በዙሪያዋ ለምትገኙ ቅዱሳን የእግዚአብሔር ቤተሰቦች የትንሣኤ መታሰቢያ በዓልን አስመልክቶ የተዘጋጀ ልዩ የአምልኮ ድግስ በወንጌል ብስራት ቤተ ክርስቲያን የፊታችን እሁድ ማለትም ሚያዝያ አምስት በአንድነት ከሙታን በኩር ሆኖ የተነሳውን ጌታ የምናመልክበት በምስጋና የምናወድስበት ይሆናል። በዕለቱም የእግዚአብሔር ባሪያ ነቢይ አንተነህ በዛብህ እንዲሁም ከቤተ ክርስቲያኒቷ ዘማሪያን ጋር ያገለግላል። በዚህ ቀን የእግዚአብሔር ቃል በኃይልና በስልጣን ይሰበካል። የሰው ልጅ በካህናት አለቆች በሽማግሌዎቹ ታልፎ ምን ይላል? አብረዋል እኮ ታልፎ ሲሰጥ መከራውን ሁሉ ሲቀበል አብረዋል፣ ሲገደል ሲሰቀል ሁሉ አብረዋል። ይህ ሳይሆን ነው ኢየሱስ ቀድሞ የተናገረው ወገኖች። ቀድሞ የተናገረው ነገር እንኳን በተፈጸመ ጊዜ እነኚህ ሰዎች አላመኑም ማለት ነው። ነቢይነቱን አላመኑም። ፍጹም ሰውነቱን አላመኑም። ፍጹም አምላክነቱን አላመኑም። እሱን ስትሰሙት ትረጋጋላችሁ። እሱን ስትሰሙት ወደ ሕይወታቸው ሀዘን አይመጣም። አይባልም፣ ይመጣል አደለ። እግዚአብሔር ለደስታ ይቀኝ። ብዙዎች በትንቢት መንፈስ ይጽናናሉ። ስራው ተመጥተዋል

ከዚህ ሰዓት ጀምሮ ተፈወሰ፣ አሜን። በተለያየ ጊዜ አዳዲስ ነገር ነው የምትሰሚው አይደል? እንደ ነቢይ ተናገርኩኝ። ከዚህ ሰዓት ጀምሮ ሽሬዋል፣ አሜን። እንዲሁም በተለያዩ ስራትና በበሽታ ውስጥ ላሉ ሰዎች የእግዚአብሔር ሰው እጅ በመጫን ይጸልያል። እርሶም ወዳጅ ዘመዶን በመጋበዝ በሚያዝያ አምስት ማለትም የፊታችን እሁድ ከጠዋቱ ሁለት ሰዓት ተኩል ጀምሮ እንዲገኙ ጋብዘንዎታል። አድራሻ በአዲስ አበባ 22 ከጎላጎል ወደ 24 በሚወስደው መንገድ ከቦሌ መስመር ሲመጡ አውራዲስ አካባቢ ቅዱስ ገብርኤል ሆስፒታል ፊት ለፊት በሚያስገባው መንገድ አበራ ህንፃ አጠገብ ያገኙናል። ለበለጠ መረጃ 0975197575 0972466767 ይደውሉ። የወንጌል ብስራት ቤተ ክርስቲያን